ሰላም እንዴት ናችሁ? ውድ የሀበሻ ጨዋታ ቤተሰቦች፣ በህይወት መንገድ ላይ ያለ ነው። ይኸው እንግዲህ ለረጅም ጊዜ መጥፋታችን ይታወቃል። በነበረን ባጋጠመን የስራ ጉዳይ ማለትም ዩቲዩብ ላይ ምንም አይነት ፕሮግራም መጫን እንዳንችልና ቀደምት ስራዎቹንም እንድናወርድ የሚያስገድድ ሁኔታ ተፈጥሮ ነበረ። ለዛ ነው የጠፋነው። አሁን ያው ከረጅም ጊዜ በኋላ ተፈቅዶልን ወደ አየር እየተመለስን ነው። የቀደሙ ስራዎችን በመመለስ እንግዲህ አሁኑን ለመጀመር እየሞከርን ነው። እኔም ከሀገር ውጭ ነው ያለሁት አሁን እግዚአብሔር ፈቅዶ አትላንታ አሜሪካን ጆን ነው ያለሁት። እግዚአብሔር ይመስገን፣ እንግዲህ ስለ ሁሉም ነገር እግዚአብሔር በስራው ትክክል ነው። ከረጅም ጊዜ በኋላ እኔም ወደዚህ የመግባት እድሉን አግኝቻለሁ። የመሻ ጨዋታ ቤተሰቦች ፕሮግራማችንን ከዚህ ከዳይሬክተር ኤልያስ ጋር በመሆን አብረን ለመስራት እንሞክራለን። እስከዛው ድረስ የቀደሙ ስራዎችን አየር ላይ መመልቀቅ እንቆያለን ማለት ነው። እንግዲህ በቀረ እንግዲህ የአትላንታ ጆርጂያን ያለውት በጣም ደስ የሚያለኝ የገረመኝ ነገር በጣም ብዙ የሀበሻ ጨዋታ ቤተሰቦችን እዚህ አትላንታ አግኝቻለሁኝ። ከመሬቷን ከረገጥኩበት ገና ከአየር መንገድ ጀምሮ በሚገርም ሁኔታ ብዙ ቤተሰቦችን ያገኘሁት እና በጣም ደስ ብሎኛል። በዚህ ልክ መልካምነታቸውን አይቻለሁም። ከአንደና መጣ የሚለውም አጋጣሚ የሆነው ደግሞ የምሰራበት ቦታ ፐብሊክ ላይ ነው ማለት ከህዝብ ጋር የሚያገናኝ ቦታ ላይ ነው እና ምሰራው እዛ፣ ደግሞ በጣም ብዙ ሰው የት እንደሚያቆኝ ማታ ይጠይቁኛል። በኋላ የሀበሻ ጨዋታ ቤተሰብ እንደሆነን ስናወራ ብዙዎቹ በጣም በደስታ ነው የተቀበሉኝ። እና ካሰብኩት በላይ ነው። በዚህን ያህል ልክ ብዙ ቤተሰብ እንዳለን አላወቅኝም። እና በዚህ ልክ ብዙ ቤተሰብ በማግኘቴ በጣም ደስ ብሎኛል። መልካምነታቸው፣ አቀባበላቸው ሁሉ በጣም ደስ ብሎኛል። ስለሁሉም ስላደረጋችሁልኝ ነገር ሁሉ የሀበሻ ጨዋታ ቤተሰቦች ከልብ አመሰግናለሁ። አሁን ደግሞ ያው እዚህ ሆነን ያለሁትን እንደ በፊቱ በስልክ ቃለመጠይቅ እናደርጋለን፣ እንወያያለን፣ ሸክማችንን እንተጋገዛለን ብዬ አስባለሁኝ። እንግዲህ የምንችለውን ነገር ሁሉ አደርጋለሁኝ። ስላደረጋችሁልኝ ነገር ሁሉ ግን ከልብ መሰግናለሁ የጠፋንበት ምክንያት እንግዲህ ይሄው ነው። እኔም አለመኖር እዚህ ላይ ደግሞ እንዳልኳችሁ የትወከል ክሎናል አሁን ገና ነው የተለቀቀልን። ለዛን የጠፋ ነው። በቀጣይ ጥሩ እንደሚሆን አምናለው። ከዚህም ያላችሁ እናወራለን በምናስቀምጠው ስልክ፣ በዛ መሰረት እንገናኛለን፣ እንመካከራለን እንደቀደመው በእርግጥ የአየር የሰዓታችን ልዩነት ብዙ ነው እና ያ እንዴት ይሆናል የሚለውን ነገር በምንችለው ነገር ለማጠጋጋት ሞክራለሁ። ካለው የስራ ሰዓት እና ሁኔታዎች ጋር ለማመቻቸት እንሞክራለን። ያው ቀደም የራሴ ስራ ስራ ስለነበረ በፈለግኩት ሰዓት በራሴ እና በባለጉዳዩ ሰዓት መሰረት ቀጠሮ ይዘን ማውራት እንችል ነበር። አሁን ግን ያለው ሁኔታ ያው ተቀጣሪ ነኝ ተሰርቶ የሚኖርበት ሀገር ስለሆነ ግድ ነው። ባለ ሁኔታ ግን ባለ ሰዓት ለመርዳት በምንችለው ነገር ሁሉ እሞክራለሁ። የሰዓታችንን ለማቀራረብ እና ተገናኝተን የምናወራበትን ነገር ለማስተካከል ሁሉ የምችለውን ነገር አድርጋለሁ። በቀረ ስለ ሁሉ ነገር ከልብ አመሰግናለሁ። አድርጋችሁልኛል። በብዙ መልኩ የዚህ ሁሉ ውጤት እናንተ መልካምነት፣ እናንተ በእኔ ላይ የተናገራችሁት ቃል እንደሆነ አምናለሁ። እግዚአብሔር በነገር ሁሉ እንዲረዳኝ፣ እንዲያግዘኝ፣ እንዲስተካከልልኝ ብዙ ሰው መልካም ምኞቱን በምሰራቸው ስራዎች ምኞቱን ነግረኝ ነበረ። እንግዲህ የሁላችሁም የመልካም ቃላችሁ ውጤት ነው ብዬ አምናለው። እዚህ ጋር ደርሻለሁ። የነገን ደግሞ እግዚአብሔር ያውቃል እና ተመስገን። ሁሉ ነገር በስኬትና በተስተካከለ መልኩ ስለምኖር አመሰግናለሁ ስለሁሉም። የሚያሳስብ ነገር የለም። እንግዲህ ከአትላንታ ያለንን ቆይታ መልካም እንዲሆን እመኛለው። የምችለውን ነገር ሁሉ አደርጋለው። መልካሙሉኝ ሰላሙሉኝ። እንደተለመደው እንግዲህ ፕሮግራማችንን ሰብስክራይብ አድርጉልን፣ ቤተሰብ ሁኑን፣ በደንብ እንጨዋወት። ባላችሁ ጊዜ እንመካከል። እዚህ ሀገር ያ ጊዜ ውድ ነው፣ ግን ባለችው ሰዓት እንጨዋወታለን። ስለሆነ ነገር እናደርጋለን፣ እንሸቃቀማለን በቀበል መልካምነታችሁ አይሌይን ምክራችሁ ስለእኔ ላለው የሚገባኝ ልሄድበት የሚገባኝ መንገዶች ለነገራችን ለመከራችን አቅጣጫ ላሳያችንን ስለ ሁሉም ብድራችሁን እግዚአብሔር ይክፈል። አመሰግናለሁ። ብዙ ሰው እረፍታችንን። የዚህ ሁሉ ውጤት የብዙ ሰው ውጤት ነው፣ የኔ ብቻ አይደለም። ስለዚህ አመሰግናለሁ። የሁላችሁም ውጤት ነው። ይሄ የኔ ብቻ አይደለም። ስለዚህ ለዛሬ መድረሴ ምክንያት የሁላችሁም እጅ አለበት እና ሁላችሁንም ከልብ አመሰግናለሁ። እዚህ ውስጥልኝ፣ ተባረኩልኝ። እግዚአብሔር ደግሞ ለእናንተም በሚያስፈልጋችሁ ነገር እግዚአብሔር አብሯችሁ እንዲቆም እመኛለሁ። እግዚአብሔር አብሯችሁ ይቆም። በጎደለው ነገር እናንተ በፈለጋችሁ ሳይሆን እግዚአብሔር የሆንላችሁ ይገባል። ባለው ነገር ላይ እግዚአብሔር እንዲሆን እንዲሳካላችሁ እግዚአብሔር እንደ ቃሉ እንዲያደርግላችሁ እመኛለሁ። ይኸው ነው እንግዲህ ያለኝ መልእክት። በተረፈ ሁሉም ጥሩ ልጅ ለመስግን ለምጃለሁ። እዚህ ከገባሁ አንድ ዘጠኝ ወር አካባቢ የሆነ ነው እና ጥሩ ነው ለምጃለሁ። እግዚአብሔር በዚህ በሰው ሀገር ላይም ባርኮኛል። ተሳክቷል ሁሉ ነገር ጥሩ ሆኗል ስለዚህ እግዚአብሔርን አመሰግናለሁ እናንተም እግዚአብሔርን አመስግኑልኝ ስለሁሉ ክብረት ይስጥልኝ ታንኪዩ